ድብቁ ጦርነት ገሃድ ወጥቷል። ወደ ፍንዳታ የተጀመረው አደገኛው ጦርነት፣ ትራምፕና ኔታንያሁ የተቃቀሩበት ክስተት። ነገሩ ተጋግሏል። እንደ ቀልድ ከወራት በፊት ወደብ በማጋየትና ኤርፖርት በመምታት የተጀመረው የአገራቱ ሽኩቻ ወደ ለየለት ጦርነት ገብተዋል። አሁን እጅግ በሚያስደንቅ ሁኔታ የቴህራንም የቴል አቪቭም ነዋሪዎች ከተማቸውን ለቀው እየወጡ ነው። የውጊያው ሜዳ እየተስተካከለ ነው እንደማለት። የሁሉ ነገር ታዲያ እየጀመረው አሁን አይደለም። በሚያስደንቅ መልኩ ከአራት ወር በፊት በተከሰተ የኢራን የወደብ ፍንዳታ ነው። ከዛም በኋላ ብዙ ነገሮች መልካቸውን ቀይረዋል። መካከለኛው ምስራቅ ታምሷል። ትራምፕና ኔታንያሁ ተቃቅረዋል። እንዴት? ለምን? መቼ? መልሱኛ ጋር አለ። እስከ መጨረሻው አብራችሁን ቆዩ ሚያዝያ 26 ቀን 2025 በኢራን ሻሂድ ራጃኢ ወደብ ላይ አደገኛ ከባድ ፍንዳታ ተከሰተ። ያ ፍንዳታ የተከሰተው ታዲያ የሚሳኤል ነዳጅ ለማምረት የሚያገለግሉ ኬሚካሎችን በያዘ ኮንቴነር ላይ ነበር። በተለይም አሞኒየም ፐርክሎሬት ወይንም ሶዲየም ፐርክሎሬት የሚባሉት ኬሚካሎች ጋይተዋል። በዛ ፍንዳታ የቆሰሉ የሞቱ ዜጋዎች እልፍ ናቸው። ከዚህ አልፎም ኢራንን ከፍተኛ ኪሳራ ውስጥ ከትቷት ነበር። ሆኖም የኢራን መንግስት ነገሩን ላለማጋጋል ሲል የአደጋው መንስኤ የደህንነት ችግር እንደሆነ ቢገልጽም በወጣ የውስጥ አዋቂዎች መረጃ ጥቃቱን የፈጸመችው እስራኤል እንደሆነች ታውቋል። የሚሳኤል ነዳጁ የተገዛው ከቻይና ሲሆን ኮንቴነሩን የጫነችው የቻይና መርከብ ነበረ። እስራኤልም ስትከታተል እንደነበረና መርከቧ ወደቡ ላይ ደርሳ ኮንቴነሩን እንዳስረከበች በደቂቃ ልዩነት ውስጥ ጥቃቱን ፈጸመችው። ታዲያ ስትከታተል ከነበረ ለምን መርከቡን አላሰመጠችም? የሚሉ ጥያቄዎች መነሳታቸው አልቀረም። የዚህም የተሰጡ ማብራሪያዎች መርከቧን ብታሰምጥ ጸቧ ከቻይና ጋር ይሆን ነበር። ምክንያቱም ቻይና እስክታስረክብ ድረስ ኮንቴነሩ በእሱ ኃላፊነት ስለነበረ ኪሳራው የሷ ይሆን ነበር ይላሉ። በጊዜው እስራኤል የተፈጠረውን ፍንዳታ በእጅጉ ትፈልገው ነበር። ምክንያቱም ያ ፍንዳታ ዋነኛ የኢራን ማስፈራሪያ ነበር። ኢራን ታደርጋለች እንጂ አትናገርም። በጊዜው የሆነውም ይሄ ነበር። ብዙም ሳይቆይ በሳምንት ልዩነት ከወር በፊት በቤን ጎሪዮን ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የወደቀው የሁቲ ሚሳኤል የእስራኤልን አረውና የአሜሪካውን ታድ የመከላከያ ስርዓቶች አልፎ ነበር። ያ ሚሳኤል በሁቲ ተተኮሰ እንጂ መነሻው ከኢራን ነበር። የእስራኤል መከላከያ ሰራዊት አይዲኤፍ የተወነጨፈባቸውን ሚሳኤል የመጥለፍ ሙከራዎች ሳይሳካላቸው የቀረው በቴክኒካዊ ችግር እንደሆነ ማስተባበያ ሰጥተዋል። ነገሩ ግን እንደዛ አይደለም። እስራኤል በዓለም ላይ ካሉ ጠንካራ የአየር መከላከያ ስርዓቶች መካከል በዋነኛነት የሚጠቀሱ እንደ አይረንዶም፣ ዴቪድ ስሊንግ እና አሮብ ሲስተም የመሳሰሉ የመከላከያ ስርዓቶች አሏል። እነዚህ ስርዓቶች በሺዎች የሚቆጠሩ ሮኬቶችንና ሚሳኤሎችን በመጥለፍ ዝናን ያተረፉ አብዛኛው ሀገራት ቢኖሯቸው የሚመኟቸው ናቸው። የአሜሪካኑ ታድም ቢሆን ከፍተኛ ዝና ያለው ነው። እንዴት ሁሉም በአንዴ የቴክኒክ ችግር ያጋጥማቸዋል? የሚል ጥያቄን በጊዜው አስነስተዋል። መልሱ ደግሞ ሆነ ተብሎ አልያም ኢራን ከወትሮ በተለየ አሻሽላ በከፍተኛ ፍጥነት ሃይፐርሶኒክ ስፒዳል ላብሳ ከፍተኛ ረጅም ርቀት የሚጓዝና ውስብስብ የባላስቲክ ሚሳኤሎችን ማምረት ጀምራለች የሚል ነበር። ሆኖም ሌላው አነጋጋሪ የነበረው ሚሳኤሉ ለምን ግቡን አልመታም? የሚለው ነበር። አንድ ሚሳኤል ሲወነጨፍ የሚጓዘውን ርቀት ቻርጅ ይደረጋል በጊዜው ታዲያ እስራኤል ካላከሸፈችው ለምን አየር መንገዱን አልመታም ለምንስ በቅርብ ርቀት ወደቀ የሚሉትም ሌሎች የተከተሉ ጥያቄዎች ናቸው ቅርብ ከመሆኑ የተነሳ የወደቀበት ሜዳ ለአየር መንገዱ ከፍተኛ መንቀጥቀጥን አስከትሏል በአየር መንገዱ ላይ በተሰጠው የፖለቲካ ትንተና ኢራን ወደቧ ላይ ለተፈጸመው ፍንዳታ ምላሽ ነበር ያ የሚሳይል ጥቃት ዓላማዋም አየር መንገዱን ሳይሆን ጉልበቷን ማሳየት ነበር ታዲያ ኢራን ወደብ ላይ በደረሰው ጥቃት ኢራንም በቀጥታ እስራኤልን ባትኮንንም እስራኤልም እጅ አለበት ባትልም ነገሩ ባሉት መረጃዎች ግልጽ ነው። በዛ ወቅት የኢራን የወደብ ፍላጎት ሲከሰት አሜሪካና ኢራን ኦማን ላይ ለድርድር ተቀምጠው ነበር። አንድ ግልጽ ነገር አለ። እስራኤል የኢራንንና የአሜሪካን ድርድር አትደግፍም። እስራኤል ኢራንን ማጥቃት አሜሪካንም በዚህ እንድትደግፋት ነበር የምትፈልገው። የወደ ቡንም ፍንዳታ ለዚህ ነበር ያደረገችው። እንዳሰበችውም በዚህ ምክንያት ድርድሩ ተስተጓጉሏል። የብቻ ሳይሆን ኔታንያሁና ትራምፕ ቅራኔ ውስጥ ገብተዋል። ብዙዎች ሲያስመስሉ ነው ቢሉም በመካከላቸው የተፈጠረው ቅራኔ የትራምፕ የብሔራዊ ደህንነት አማካሪያቸውን ማይክ ዋልትዝን ከስራ አባሮታል። ትራምፕ በግልጽ አባረሬ ዋለው ባይልም ለተባበሩት መንግሥታት ድርጅት አምባሳደር አድርጌ ሾሚ ዋለው የሚል ማስተባበያ ሰጥቷል። ምክንያቱም ብሔራዊ ደህንነት አማካሪ ለኔታንያሁ ሲሰልል ነበር ብሎ በግልጽ መናገር ስለማይችል እንጂ ለኔታንያሁ ሲሰልል እንደነበረና ኢራን ወደብ ላይ ስለደረሰው ፍንዳታን ጨምሮ ብዙ መረጃዎች ከእስራኤል ባለስልጣናት ጋር ያደረገው መረጃ ልውውጥ ተጋልጦበታል የሚል መረጃ አለ። በእርግጥ የኔታንያሁና የትራምፕ ቅራኔ ጀምረው በ2020 ጆ ባይደን ሲያሸንፍ የእንኳን አደረሰ የመጀመሪያ መልእክት የላከው ለጆ ባይደን ኔታንያሁ ነው፣ ይሄ ትልቅ ክህደት ነው ብሏል። አንድ ወቅት ትራምፕ በዚህ ዙሪያ ተጠይቆ የባስ ብሎ ያለ ኔታንያሁ ፈቃድ ከወቴዎች ጋር የሰላም ስምምነት አድርጓል። ይሄም ኔታንያሁን አበሳጭቶታል። በዚህ አላበቃም። እስራኤልን አልፎ ያደረገው የአረብ አገራ ጉብኝት የቅርብ ትዝታ ነው። ይሄም ትልቁ ውዝግብና አለመግባባት ውስጥ ከቷቸዋል። በአጠቃላይ አሜሪካ ከኢራን ጋር የምታደርገውን ድርድር ጨምሮ ከወቴዎች ጋርና ከአረብ ሀገራት ጋር አሜሪካ ያደረገችውን ስምምነት እስራኤል አትደግፈው፣ ትልቅ ቅራኔ ውስጥ ከቷቸዋል። እያስመሰሉ አይደለም። አንድ እውነት ግን አለ፣ የአሜሪካ መሆኑ። የእስራኤል ባለሥልጣናት ቅራኔ ውስጥ ሊገቡ፣ አለመግባባት ሊፈጠር ይችላል፣ ሁለቱም የግል ጥቅማቸውን ለማስከበር በሚያደርጉት ጥረት። ሆኖም እንደ አገር ግን አንዳቸው የሌላኛቸው ጠላት መሆን አይችልም፣ አይሆንም። የአሜሪካ መንግስት ዛሬም ከዚህ በፊትም ወደፊትም ጽዮናዊነት ቀይ መስመር ነው። ጽዮናዊነትና ኔታንያሁ የተለያዩ ናቸው። እስራኤል በፖለቲካ አንጻር ፓርላማዎቿ እንኳን የማይስማሙበት ነገር ብዙ አለ። ሆኖም ኔታንያሁም ሆነ ፓርላማው ኮምፓስ እንጂ የአገሪቱ የጎን አጥንቶች ጽዮናዊነትና አብዮተኞቹ የማይታዩ የማይታወቁ አካላት ናቸው። ጽዮናዊነት የንግስና የትውልድ የሚተላለፍ ሌጋሲ ነው። ይህን ተቋም አሜሪካ መፍራት ብቻ ሳይሆን ታከብረዋለች። ኔታንያውን ካበሳጨው ትልቁ የትራምፕ ውሳኔ መካከል ታዲያ ከኳታር ሳውዲና ኤምሬት ጋር ያደረገው ስምምነት ነው። ይህንን ስምምነት ለመፈጸም የአብርሃምን ስምምነት እንዳዲስ እንዲፈራረሙ እንዲያስገድዳቸው ነበር የእስራኤል ፍላጎት። ሆኖም ትራምፕ ይህን ስምምነት እንደ ቀልድ አንስቶት ነው ያለፈው። ሳውዲ ላይ ይህን ስምምነት ሰልማን እንዲፈጽም እንደሚፈልግ ሆኖም ሲፈልግ እንጂ እንደማያስገድደው ተናግሯል። ይህ ማለት ትራምፕ እንደ ቀልድ ይህንን ነገር አላነሳው የጊዜ ጉዳይ እንጂ የአብርሃምን ስምምነት በድጋሜ ማድረጋቸው አይቀርም። የአረብ ሀገራቱ ሌላው ክስተት የሶሪያው አዲሱ መንግስት በቀድሞ ስሙ አቡ መሐመድ አልጁላኒ ወይም በአሁኑ ስሙ አህመድ አልሻራ የስምምነቱ ላይ መገኘቱ ነው። ስሙን የቀየረው የቀድሞ ወንጀሉን ለማስረሳት ቢሆንም አሁንም ድረስ ስለሱ ሲዘገብ የቀድሞው አሸባሪ ጅሃዲስት መሆኑን ዓለም በቀላሉ መርሳት አልቻለም። አህመድ አልሻራ ለምን ተገኘ? ትራምፕ የሶሪያ ማዕቀብ እንደሚነሳላት ሲናገር ንጉሥ ሰልማን በደስታ መስግኖታል። ትራምፕም ይህን ውሳኔ በንጉሥ ሰልማን ጥያቄ መሠረት እንደፈጸመው ግልጽ ነው። ይህ ሳበቃ ስንት ሚሊዮን ብር ከፍላለሁ አንገቱን ላመጣልኝ ያለች ሀገር አሜሪካ ትራምፕ ቆንጆ ቁምና እንዳለውና መልካም መልካም እንደሆነ ሲያደንቀው ነበር። ጁላኒ ሶሪያ ማዕቀብ ብቻ ሳይሆን ዕዳዎች ያሉባት ሲሆን ሳዑዲ አረቢያና ኳታር በጋራ ለመክፈል ተስማምተዋል። ዕዳዋም ለዓለም ባንክ ያለባት የ15 ሚሊዮን ዶላር ብድር ነው። የዓለም አቀፍ ልማት ማህበር የ15 ሚሊዮን ዶላር ቀዲዳዋን ከከፈለች ሶሪያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላትን ግንኙነት እንደገና እንድትጀምርና ለድጋሜ ግንባታ ፕሮጀክቶች ገንዘብ እንድታገኝ አስችላታል። ይህ ብቻ ሳይሆን ለሊባኖስም መልሶ ግንባታ እንደሚያደርጉ ቃል ገብተዋል። ነገሩ ታዲያ ይህን ለምን ያደርጋሉ? ከሶሪያስ ምን ይጠቀማሉ? የሚል ጥያቄ ማስነሷት አይቀርም። ምክንያቱ ግልጽ ነው። ከእንግዲህ ወዲህ ኢራን በሶሪያ ላይ እጅ ፈቃድና ድል እንዳይኖሯት ለማድረግ ነው። ሶሪያ ቀድሞ በሩሲያ፣ በኢራን፣ በቱርክ አሁን ደግሞ በኳታርና ሳውዲ እጅ ወድቃል። እንደሚታወቀው እስራኤል ሙሉ ለሙሉ በሚባል ደረጃ ባይባልም ሄዝቦላን አስወግደዋል። በቅርቡ የተቀበረው የሄዝቦላ መሪ ሐሰን ነስረላ፣ በሱ የቀብር ስነ ስርዓት ላይ በርካታ ሰዎች ተገኝተው ነበር። የቀብር ስነ ስርዓቱ በተካሄደበት ወቅትም እስራኤል የሊባኖስን የአየር ክልል በመጣስ በቤሩት ላይ ዝቅ ብላ በረራ በማድረግ እኔ ስለፈቀድኩን የምትቀብሩት የሚል መልዕክት አስተላልፋ ነበር። እንዲሁም የሊባኖስን የአየር ድንበር ተቆጣጥራለች። ከእንግዲህ ወዲህ ሄዝቦላም ሆነ ሌላ ታጣቂ ቡድን ሀገርሽ ላይ ቢያንሰራራ ችግሬ ከአንቺ ጋር ነው ብላታለች። ሊባኖስ እጇን አውጥታ የሊባኖስን መንግስትና ሄዝቦላንም አፋጣለች። ኢራንም ከሄዝቦላ ሆነ ካማስ ጋር ያላትን ግንኙነት አቁማለች። በአሁኑ ሰዓት ብቸኛው የምትመራው ቡድን ሁቲዎችን ብቻ ነው። ይሄም እስራኤል ተጎናጸፈች ከሚሉት ድሎች ውስጥ አንደኛው ነው። ሆኖም ብዙ ገንዘብና የሰው ኃይል፣ የፖለቲካ ተጽዕኖ ከስራለች። በተለይ ከቅርብ ጊዜ ወዲህ በዓለም አቀፍ ደረጃ ብቻ ሳይሆን በሰራዊቶቿና በዜጎቿ ተቃውሞ ገጥሟታል። ሀገረ እስራኤል፣ የእስራኤል መንግስት ጦርነቱን አይፈልጉትም። በቅርብ ትራምፕ ጦርነቱ እንደሚያስቆም ወይም እንዲጨርሱ እንደሚያደርግ ተናግረዋል። ሆኖም ይህ ጦርነት እኔ እስፈልግን የማቆመው የምጨርሰውም የሚል ይመስላል። መሪው ኔታንያሁ ከትራምፕ የአረብ ሀገራት ጉብኝት በኋላ አሜሪካ ዜጓን ብቻ ተደራድራ ከሐማስ ጋር ካስለቀቀች እንዲሁም የአገር ውስጥ ተቃዋሚዎች ከተበራከቱበት በኋላ ቆትሮው በተለየ ኃይል መጠቀም ጀምረዋል። ዘመቻውንም ሃይማኖታዊ፣ ታሪካዊ ስያሜ ሰጥቶታል። ይህም የአገር ውስጥ ተቃውሞ የሕልውና ዘመቻ ነው ብሎ ተቃውሞውን ለማለዘብ ነው። ለዓለም ተቃውሞም የህልውና ጦርነት ላይነን የሚል መልእክት ለማሰላለፍ ነው የሚል አንድምታ ተሰጥቶታል። በቅርብ አሜሪካ ባለው ኤምባሲያቸው ላይ የደረሰውንም ጥቃት ይሄ በሰብአዊነት ስም የሚደረገው ተቃውሞ አንቲ ሴሜቲክ ጥላቸው የፈጠረው ነው፣ ትግላችን የህልውና ነው የሚል ማብራሪያ ሰጥተውበታል። ኔታንያሁ ዩኤን እርዳታ እንዲያደርግ የከለከልኩትም በእርዳታ ስም ሐማስን ሲቀልብ ኖሯል፣ እኔ በነፃ ለህዝቡ መርጬ እርዳታ አደርጋለሁ ብላለች እስራኤል። ሆኖም ይሄ በቂ ምክንያት አይደለም ተብሏል። በቅርብ አንዲት ታዋቂ እንግሊዛዊት ጋዜጠኛ ብዙዎች የፍልስጤም ህዝብ የዘር ማጥፋት ወንጀል እንደተፈጸመበት ቢዘገይም ተረድተዋል። በረሃብ ብቻ ሳይሆን በተለያየ በበሽታም እንዲሰቃዩ እየተደረገ ነው ስትል ተደምጣለች። ሆኖም ብዙ ሚዲያዎች የማይዘግቡት እውነት ጋዛ መቶ ሀገራት በድምር የሚያጋጥማቸው የአየር መበከል መጠን ጋዛ ብቻዋን እንደተከሰተባት ነው። ከፍተኛ የአየር መበከል አለ። ያ ብቻ ሳይሆን ሂትለር በሁለተኛው የዓለም ጦርነት ላይ ከደረሰው ውድመት ጋዛ ላይ የደረሰውን ያለ አይሆንም ስትል ዘግባለች። ይህ ማለት ያለው ግፍና በደል ጭካኔ የሰው ልጅ ከሚገምተው ከሁለተኛው የዓለም ጦርነት የከፋ ነው ማለት ነው። አዎ የአሁኑ የእስራኤልና የኢራን የለየለት ውጌ ጀመረው አሁን አይደለም፣ ይልቅስ ከወራት በፊት በስውር በተደረጉ ጥቃቶች እንጂ ሁለቱ ሀገራት አሁን ወደ ለየለት ጦርነት እየገቡ ሲሆን ነገሩ የበለጠ እየተወሳሰበና እየተካረረ እየሄደ ነው። ለእነሱ ሰላም እየተመኘን ጥንቅራችንን በዚሁ እናበቃለን። ቸርቆ